ጤና ይስጥልኝ። የኢትዮጵያ ኮሚኒቲ እድር አባሎች እንደምሰነበታችሁ፣ ዛሬም እንደተለመደው ማስተላለፍ ያለብን መልእክት ስላለን ው ቀርበናል። እንደምታውቁት በሴፕቴምበር 28 በተደረገው ስብሰባ ላይ ዩናኒመስሊ እድሩ የራሱን አስተዳደር እንዲፈጥር አባሎች ቮት አድርገው በሰጡት ማንዴት መሰረት ለመንቀሳቀስ ስንጀምር በሚቀጥለው ቀን ሴፕተምበር 29 ላይ አካውንታችን ሆልድ መደረጉን አወቅ። በዚያ ጊዜ በተቻለን መጠን ያንን ነገር በፍጥነት ለማስለቀቅ ከአስለቀቁት ሰዎች ሻለቃ አጥናፉና ወይዘሮ እስከ ዳር ስለሆኑ ዴቪስ ፈርምን ሪቴን ያደረጉት ደብዳቤም ጽፈን ጠይቀናቸው ብዙም አመርቂ የሆነ ውጤት እስካሁን ድረስ አላገኘንም። በዚህ ምክንያት የእድራችን ሂሳብ በጣም አስቸጋሪ ሁኔታ ላይ ስለሆነ አንድ እህት እናቷ ሞተው መክፈል አልመቻላችን፣ ሌላ ደግሞ ዛሬም ነገም ለሚፈጠረው ነገር መክፈል እንደማንችል አካውንት ሪሊስ እስኪደረግ ድረስ ማሳወቅ ግዴታ ሆኖብናል። በዚህ ምክንያት አስፈላጊ መስሎ የታየን እኛም የድሩን ቤስት ኢንትረስት ለመጠበቅ ጠበቃ መያዝ ስላለብን ጠበቃ ይዘን በሚቀጥለው ኖቬምበር 24 በሚደረገው የህግ አኳያ ላይ ኢንተርቪን እንዲያደርግ ወስነናል እና የእድሩን ኢንትረስት በጠበቃ እየተከታተል ነው ነው በሁለት አቅጣጫ ነው ጠበቃችን ከባንኩም ጋር ይነጋገራል በዚሁም መጠን ደግሞ ከሁለቱም ከኮሚኒቲው ተቃራኒ ሰዎች ጋርም ይነጋገራል እኛ የማንም ወገን አይደለንም የድሩ ወገን ብቻ ነን መነካት የሌለበት ሂሳብ ነው የተነካው የእድር አባሎች ለክፉ ጊዜ ይሆነናል ብለው ያጠራቀሙትን ገንዘብ የተቀመጠውን ገንዘብ ለማንቀሳቀስ ባለመቻላችን በጣም አድርገን እናጽናለን። ይሄ በጣም ጥሩ ነገር አይደለም እና በተቻለ መጠን ይህንን የምታዳመጡ ሰዎች ከየትኛውም ወገን ከየትኛውም ወገን ሆናችሁ፣ ብትሆኑም ይህንን ነገር የእድሩ ጉዳይ ብቻ ስለሆነ ተወያይታችሁ የእድሩ ሂሳብ ብታስደቅቁልን? በጣም በአክብሮትን ጠይቃለን። አመሰግናለሁ። ጠና ስለን በኢትዮጵያ ኮሚኒቲ የእድር አባላቶች በሙሉ እኔ አላምረው ዘገዬ እባላለሁ። እንደምታውቁት የእድሩ ጸሐፊ ነኝ። ባለፈው ሴፕተምበር 28 ላይ ጠቅላላ ጉባኤ ጠርተን ጠቅላላ ጉባኤው ያቀረብነውን ነገር በሙሉ አዳምጦ አካውንቱን ለብቻ እንዲያደርግ ተወስኖልን ነበር። እሱን እየሰራን እያለ ባለበት ወቅት ግን ሴፕተምበር uh, 29 ላይ አካውንታችን ፍሪዝ ሆኖ አገኘ ነው ማለት ነው። ይሄ ፍሪዝ የሆነበት ምክንያት ደግሞ ኮሚኒቲ ውስጥ ባለው አለመግባባት የተነሳ ዴቪስ ሎ ፊርም የሚባል ድርጅት እንዳሳገደው አይተናል። ስለዚህ አሁን ሰዎች አደጋ ቢደርስባቸው ልንከፍል የማንችልበት ደረጃ ላይ ስለደረስን እጅግ ስላሳሰበን እድርተኛው ደግሞ ይሄንን የማወቅ ግዴታ ስላለበት ለማቅረብ ተገደናል ማለት ነው። አሁን ፊታችን ጃንዋሪ ላይ ገንዘብ መሰብሰብ እንጀምራለን። እሱን ማድረግ እንደምንችል ግን ያረጋገጥንበት ሁኔታ አለ። ዘኦንሊቲንግ ማድረግ የማንችለው አደጋ ቢደርስ አደጋ ለደረሰበት ቤተሰብ ገንዘብ ለመክፈል ችግር ውስጥ ነን። በዚህም የተነሳ ጠበቃ ቀጥረናል። ጠበቃው ደግሞ ኖቬምበር ትዌንቲ ፎር ላይ ለሚደረገው ሂሪንግ የእኛን ጉዳይ ይዞ ቀርቦ በተቻለ መጠን ፍሪዝ የተደረገውን አካውንታችንን እንዲያስለቀቅልን ጥረት እያረግን ነው። ይሄም ደግሞ እድርተኛው በሙሉ ማወቅ ስላለበት ነው የምናቀርበውና እንዲህ አይነት ችግር ውስጥ እንዳለን እንድታውቁ በማለት በዛሬው ዕለትም ቀርበናል። ሊቀመንበራችንም የተናገረው ይሄንን ነው። ስለዚህ በሀገራችን አባባል ሁለት ዝሆኖች ሲራገጡ የሚጎዳው ሳር ነው። ስለዚህ እኛ እንደ ሳር ሆነናል ማለት ነው። እና በጣም ነው ማዝ ነው። ምንም በማይመለከተን ጉዳይ ሰው ያጠራቀመው ገንዘብ ፍሪዞ ነበታል። አደጋ ቢደርስ ደግሞ ምን ልንሆን ነው? ምን እንደምንሆን እንግዲህ እያሰባችሁ ጠብቁን። ከአደጋ እግዚአብሔር ይጠብቀን። አመሰግናለሁ።